ዝቅ ያለ ያነሰ ሰው ከሁለቱ ፈሪቅ ሌላ የለም ወይ ወደዚህ ጀማዓ ወይ ወደዛ ጀማዓ የሃን ደግሞ ማወቂያ ሰዓቷን ያደረገው አላህ ጀለ ጀላሉ አኸራ ላይ የሃን ሐቂቃን የሚታወቀው ወዛች የጀዛው እና የክፍያዋ ሰዓት ላይ ከዛች ሰዓት በፊት ማንም ከማንም በላጭ መሆኑ የሚረጋገጥበት አንዲትም ነገር የለም የዛሂር ነገራቶችና የተለያዩ አስባቦች ሊኖሩ ይችላሉ ነገር ግን መደምደሚያ መወሰኛ አንዱ ከንትና ይሻላል በላጭ ነው የማለት የመጨረሻው ፍጻሜና ውሳኔ አይደለም የተለያዩ አኽላቅን ባህሪያቶችን ያዩ ልናበልጥ ይሀ ከዚህ ይበልጣል ልንል እንችላለን ነገር ግን የመጨረሻው መደምደሚያ ፍጻሜና ውሳኔ አይደለም ያ ውሳኔ አኸራ ላይ ነው ያቺ ሰዓት ላይ የምትታወቀው ከዛ ሰዓት በፊት ግን ሁሉም የአላህ ፍጡር ነው ሁሉም የአላህ ባሪያን ጥቁሩም፣ ቀዩም፣ አረቡም፣ አጀሙም ሁሉም። ወለሃዛ ራሳችንን መጠበቅ ቀልባችንን መጠበቅ ከሚገባን ወሳኝ ጉዳዮች ውስጥ አንዱ ከአንዱ እበልጣለሁ የሚል ስሜት፣ አንዱ ከአንዱ እሻላለሁ የሚል ስሜት፣ ራሱን የማጥራት ራሱን የማላቅ ራሱን የማኩራት ነገር ሊታይም ሊከሰትም ማስረጃ የሌለውና አቅልም የማይቀበለው ጉዳይ ነው። እሱ ራሱ ይዋሻል እ ይህን ውሳኔ የሚወሰነው መጨረሻው ሰዓት ላይ እዚች ቦታ ላይ የበታች ተደርጎ የሚታይ ንጉሥ ሆኖ የሚመጣበት ቀን ያህል፣ እዚች ቦታ ላይ በተለያየ ነገር ተቸግሮና የተዋረደ መስሎ የሚታይ እዛ ቦታ ላይ ግን ሰው ሳይሆን መላይካ እያከበረው የሚመጣበት ቀን ነው። ከዛ አንጻር ማንም በማንም ላይ ሊኮራ አይችልም። ማንም ከማንም የበላይ ነኝ ሊል የሚችልበት ጉዳይ አይደለም። ዑለማዎቹና ይህን ሐቂቃን የተረዱት ጥግ ደረጃ ደርሰው ከእንስሳ ራሱ የበላይ ነኝ ለማለት የሚከብዳቸው ደረጃ ደርሰዋል። የአኸራይን ጉዳይ ስለማላውቅ የጀሃነምና ዘላለም ያለ እስልምና ተከትሞብኝ በመጥፎ ሁኔታ ሃይማኖት የተበላሽቶ ከሞትኩ ከዛም አፈር ከሚሆኑት እንስሳቶችም የባስኩ ነኛ ዘላለም እንቀጣ። ስለዚህ የበላይ ነኝ የሚሆን ስሜትን አያደርጉም ነበር ልባቸው። አላሁ ተዓላም ጀለ ጀላሉ ይሄን ሐቂቃን ይነገራል። ሙእሚኖች ሙእሚኖች ይሄን ኢማን የተላበሱ ሰዎች ወንድማማቾች ናቸው ካለ በኋላ፣ እናንተ ያመናችሁ ሰዎች ሆይ ወንዶች በወንዶች አይቀልዱ። ይሀ ሱኽሪያ የሚባለው መቀለድ ዝም ብሎ የመሳት ጉዳይ ሳይሆን የማዋረድ የማሳነስ ቀልድ፣ የበታች መሆኑን የመግለጽ ቀልድ፣ እንደዚህ አይነት ፌዝ እና ማላገጥ ተው ላ የስከር ቀውሙ ሚን ቀውም የሆነ ጀም ከአንድ ጀም እንዳይቀልድ እንዳይስቅበት ብሎ አላ ለምንድን ነው የማይሳቅበትና? ምክንያቱ አሳ አንየኩኑ ኸይረን ሚንሁም የተቀለደባቸው ሰዎች ይከጀላል በኋላ ከነሱ በላጭ እንዳይሆኑ፣ በዛ ቀልዱ የሚወረድበት እና የሚነደብበት ጊዜ ይመጣበታል። ስለዚህ ማን እንደሆነ በላጭ አታቁም፣ በላጭ ሊሆኑ ስለሚችሉ አትቀልዱም። ወላ ኒሳ ሚን ኒሳ ሴቶችም በሴቶች አንዷ ሴት በሌላዋ ሴት እንዳትቀልድ በግልጽ ነው አላህ ለወንዱም ለሴቱም በተለየ መልኩ አድርጎ የደነገገልን ያስቀመጠልን። በእንደዚህ አይነት መልኩ እንዳይቀልድ፣ እንዳያፌዝ፣ እንዳያሳንሰው፣ ሰው ፊት እንዳያዋርደው። ለምን ዓሳ አንየኩነ ኸይረ ሚንሁን ያሃ የተቀለደባቸው ሴቶች ከቀለዱት ሴቶች የበላጭ ሊሆኑ ይችላሉ። ዓሳ ሊሆን ይችላል ይከጀላል፣ ሊከሰት ይችላል ይሃ ነገር በበላጩ ደግሞ ቀልዶ የሚቀለድበት ጊዜ እንዳይመጣበት ወለ የመጨረሻው ሳቅ የመጨረሻው ቀልድ ለሙእሚኖች መሆኑን አፈራ ላይ ይታየው። ፈሊየውም አለዚና አመኑ ምን ልኩፋር የብሐኩን የባሐኩን ይስቁባቸዋል። አላ ነገረው መቼ ዱኒያ ላይ እነዚህ ያመኑ ሃይማኖት ብሎ የያዙትን ምንም ያልተማሩ ሀይሞች እየተባለ የካፊር ይስቅባቸው ነበር። አላህ ምን አለ? ነገ መልቅያማ እነዚ እሳት ሲገቡ ዛሬ አለ ያመኑት በካል ሰዎች ላይ ይስቁባቸዋል። የመጨረሻው ሰት፣ ወሳኝ ሳት፣ ያቺ ሰዓት እንደዚህ አይነት ሐቂቃ ከሆነ የሚሳቅበት እዚህ ቦታ ላይ የበላጭነቱን ሳያረጋግጥ የሀን ሰዓትን ሳይደርስ ስቆ ነገ መልቅያማ የሚሳቅበት ቢሆንስ? ለዚህ ነው አላህ ጀለጀላል አሳየ ወንዱን ከወንዱ ሴቱን በሴቱ ላይ እንዳያደርግ ብሎ አላህ ይህን ነገረን። መከባበር ነው ወንድማማችነት። ምንም ይሁን ምን ክብር መስጠት ሰው ስለሆነ። ለምን ትልቅ ቻንስ አለው አላህ ጋር ደረጃ ላይ ማግኘት አይታወቅም። ድብቅ የአላህ ባሪያ ሊሆን ይችላል። ለዚህ ነው ዑለማዎቹ እያንዳንዱን ያገኘኸውን የአላህ ሚስጥር የተቀመጠበት ሰው ሊሆን ይችላል። በተቻለ አቅም በትንሹ ክብሩን ስታወቅ በእንደዚህ አይነት መልኩ ነበራል። ሰይዳችንም ስለ ላ ሰለም አደራሉ፣ እናንተ ያመናችሁ ሰዎች ሆይ ማንም ብልጫ የለውም ከማንም፣ አረቡም ከአጀም ቀዩም ከጥቁሩ ምንም የለውም፣ በተቅዋ ካልሆነ በስተቀር አላህ ጋር መስፈርት ባደረገው ዋና ነገር በሱ ካልሆነ በስተቀር ብለው፣ ወሊሃዛ ያ ዒባድ ቢሐስቢ ምርዒን አሉ ሰይዳችን ስለ ላ ሰለም። ለሰውየው እኮ ይበቃዋል፣ ከኩራት ይበቃዋል፣ አንድን ሙስሊም ማሳነሱ አንድን ሙስሊም ያነሰና የተዋረደ አድርጎ ማየቱ ልቡ ላይ ይበቃዋል። ይሃ ደግሞ እዚህ ልብ ላይ ነው። የኩራትም የተቁዋም ቦታዎቹ ዋናው ቦታ ልብ ላይ ነው። የዛሂሩ ጉዳይ ዋጋ ያለው አይደለም። አላህ ጋር ውስጥ ከተበላሽ የዛሂሩ ጉዳይ አላህ የሚመለከተውም አይደለም። ለምን ንያና ልቦችን ስለሚያይ አላህ ጀለ ጀላል ወለሃዛ ያ እኽዋን ወንድማማችነታችንን እናጠንክር፣ ክብራችንን እናስፋ። ሙስሊም ለሆነ ሰው ለሆነ ሰው ሁሉ ያህን ክብርን መስጠት እንድናለን፣ ነጃ እንወጣለን የሚነደቡበት ሰዓት ላይ ኢሃ ማክበሩ ውጤት አምጥቶ ለማይገባው ሰው እንኳን ቢሆን ቦታውን ሰጠ፣ ሳታሳንስ ና ሳታዋርድ እስከሆነ ድረስ የምትከብርበትና አንተ ራሱ የምታተርፍበት ነገር ነው። ሰይዳችን ለ ስ ሰለም በተለያዩ ሀዲቶቻቸው ላይ ነው አደራ ያሉት። አላሁ ተዓላም ጀለ ጀላሉ። ከዛ የመከባበር መንገዶች ውስጥ እዚችው አያ ላይ አንዱ አንዱ ላይ እንዳይቀልድ ብሎ ከነገረን በኋላ ከመከባበር ውስጥ ምንድን ነው አለ አላህ ወላ ተልሚዙ አንፍሰኩም ነፍሶቻችሁን አታነውሩ፣ አለ አላህ። ሙፈሲሮቹ ሲናገሩ ነፍሶቻችሁን አታነውሩ ማለት ልክ ሌላ አያ ላይ ወላ ተቅቱሉ አንፍሰኩም ነፍሶቻችሁን አትግደዱ እንደማለት ነው አሉ። ነፍሶቻችሁን አትግደዱ ያሉ ማንን ነው? አንዳችሁ አንዳችሁን መግደል ነፍስህን መግደል ነው፣ ራስን እንደ መግደል ነው ብለዋል። ይህም ወላ ተልሚዙ አንፍሰኩም ራሳችሁን አታነውሩ ሲባል አንድ ሰው የሆነ ፊት ለፊትህ ካነወርከው አንተም ሰው እኮነ ራስህን እንደማነወር ነው ነፍስህን እሱ ላይ እንደመቀለድ ነው። ነፍስህን እንደማለወር ነው የሚቆጠረው፣ እንደማቆሸሽ ነው የሚቆጠረው። ስለዚህ ወላ ተልሚዙ አንፉሰኩም ከአንተው ነፍስ የሆነ ከአንድ ነፍስ የተፈጠረችን ሰው ልጅን ወንድምህን በእንደዛ አይነት መልኩ አታነውር። ነውር ነገር ላይ አታውራ። ባለፉት ደርሶቻችንም ላይ እንዳወራ ነው፣ የሙናፊቅ ባህሪ ነው። እነዛ ኒፋቆች ኒፋቅ ላይ የወደቁት በነቢያችንም ስለ ላ ለ ስለም ዘመን ሁሉንም ያነውሩ ነበረ። ብዙ የሰጠውን ሰደቃ ሲያወጣ ይሄ ሪያ ፈልጎ ሰው እንዲያዩ ነው፣ ይሉታ ትንሽ ሰደቃ ወጣውንም ደግሞ ከዚህ አላህና መልክተኛው ምን የተበቃቁ ናቸው? ምን ያደርግላቸዋል? ምን ይጠቅማቸዋል ይላሉ። ይሄንም አላህ ቁርአን ላይ ነግሮን ነው። እንደዚህ አይነት መልኩ አንዱ አንዱን አታነውሩ። መልካም የሰራውንም ብዙ የሰራውንም ትንሽ የሰራውንም ያልሰራውንም ከምላሱ የማይተፍ እንደዚህ አይነት የኒፋቅ የሆነ ባህሪ ነው ብለዋል። ወለሃዛ ከእንደዚህ አይነት ነገር ራሳችንን ጠብቀን ፍቅራችንን ይሄ ነገር የውስጣችንንና የመሀከላችን አንድነትን ፍቅራችን ብቻ አይደለም የሚያጎለብተው፣ እራሳችን የመዳኒያችን መንገድ ነው። አፈራ ላይ ነጃ የመውጫችን ዋና ሰበብ ነው። ያለበለዛ እዛም ክብር ላይ ይወደቀ የዚህንም ክብር የነካ ያሃንም ያጣጣላ ያሃንም የሰደበ ያሃንም ያነወረ፣ ነገው መልቂያማ ከሰራው ስራ ከሰራቸው ስራዎች ባዶ ሆኖ ነው የሚመጣው። የነገው ክፍያ በስራ ነው በሰራው መልካም ስራ ይህን ሰው ስታነወር በዚህ ጎን በኩል ሌላ መልካም ስራ ተሰርቶ ነበር ያ ነው የሚወሰደው። ወሊሀ በተቻለ ማቅም ይህን ምላስን መጠበቅ አላህ የነገርና አስተምሮት መጠበቅ ምናለን። ወላ ተልሚዙ አንፉሰኩም አታነውሩ፣ ከፊላችሁ ከፊላችሁ እርስ በርሳችሁ አትነዋውሩ ካለ በኋላ ወላ ተናበዙ ቢልአልቃ በቅጽል ስሞች አትወራወሩ። አንዱ አንዱ ላይ የሆነ ቅጽል ስም ያወጣለትና መሳቂያ መቀለጃ ያደርገዋል ጓደኛው ከዛ በኋላ በዛ ስም ሳይወድ ይሀሰው ነገር ግን እሱን ከነሱ ጋር መለያየትም መራቅም ስለማይችል የግዱን እየተሳቀበትም አብሯቸው ይሆናል። ይሄ ቀልብ መሰበር ስላልተናደደ አላህ የማይዘው ይመስለናል። ልጁ እኮ አልተናደደም እንደዛ ብለህ ነው ውስጡ ተናደዱ ቢሆንስ፣ አላህ ጽፎት ቢሆንስ። ወላ ተናበዙ ብልአልቃብ አላህ እናቱና አባቱ ባወጡለት ስም በትክክለኛ ስሙ እየጠራ በእንደዚህ አይነት መልኩ ራስን ሰላም ነው እንጂ በተለያየ አይነት በቀልድ መልኩ የተሰበሩ ልቦች ዋጋ ያስከፍሉናል፣ ነገ መከራ። ስለዚህ ፍቅራችንን ጠብቀን ራሳችንንም አድነን አትርፈን ለመሄድ ያችን ነገር መጠበቅ ውዴታንም መጠበቅ የፈለገ ጓደኛ ቢስቅበት፣ አንተ ራስህን ጠብቅ። ሙስሊም ሙእሚን የሆነ በእንደዚህ አይነት መልኩ ይህን ትምህርትን የወሰደ የሰይዳችንን ለ ላ ሰለም አደራ የአላህንን ትእዛዞችን የተረዳ ከእንደዚህ አይነት ነገር መራት ያለበት ምናሉ። አላህ ለ ላ ወላ ተናበዙ ቢል አልቃብ በቅጽል ስም በቅጽል ስም ማለት ነው። በቅጽል ስሞች እርስ በርስ አትወራወሩ፣ አንዱ አንዱን በእንደዚህ አይነት መልኩ እየወረወረ ስም አታውጡለት ብሎ አለ። ይሄን ያደረገ ፊስቅ ነው፣ አመፀኛ ነው። አመፀኝነት ደግሞ ኢማንን ከተላበሰው በኋላ ሰውየው አመፀኛ መባሉ ይሄ ስም ለእሱ መውጣቱ ምንኛ ከፋ፣ የከፋ ነገር ነው ብሎናል። ኢኽዋን እርስ በእርሳችን ያን ነገር እንጠብቅ ልንጠብቅ ደግሞ ከሚረዳ ነገራቶች ውስጥ ሰይድ ዑመር ብን ልከጣብ ረዲየላሁ ዓንሁ የወንድምህ የጓደኛ ፍቅርና ውዴታ ንጹህ የሚሆንልህ በሶስት ነገር ነው ይላል ሶስት ነገራቶችን እንደው ከጓደኛህ ጋር ከዙሪያህ ጋር ካለው ነገር በደንብ ከጠበቀው ውዴታውና ፍቅሩ ንጹህ ይሆንልሃል ሌላ ነገር ጥላቻ አይደባለቅበትም አሉ ከእነሱ ውስጥ አንዱ ምንድን ነው ልክ ስታገኘው በሰላምታ መጀመር አን ተብደአሁ ቢሰላም ሰላምታን ማስፋፋት ሰላምታን ማሰራጫት፣ በምታቆም በማታቆም ሰው አሰላሙ አለይኩም ወረሕመቱላህ። ይህ ከአንተ የሚወጣው ነገር ሰላም መሆኑን ማወጅ በምላስ ብቻ አይደለም። ይህን ስታውጅ ከኔ ሰላም እንጂ ሌላ ነገር መጥፎ ነገር አያገኝህም ተብሎ ይህን ነገርን ማድረግ አሉ። ልክ ሁለተኛው ደግሞ በሚወደው ስም መጥራት፣ የወደውን ስም ካወቅ በዛ ስም መጥራት፣ ለአንተም ሰላም ለእሱም ቀልብ መሰበር ድኖ ፍቅርህን ንጹህ የምታደርግበትና ውዴታህን የምጨምርበት ነው። ልክ እንደዛውም የሆነ ቦታ ላይ መጅሊስ ቢሰበስባችሁ የሆነ መቀመጫ ቦታ ላይ ቢመጣ ቦታ መክፈት ለሱ ማስፋት ጠጋ ማለት ለሱ እንዲቀመጥ። መጅሊሶቻችን ላይ እንዴት እንደሆኑ እናያለን። ሁላችንም ለማን ነው የምንቆመው? ወይም ለማን ነው የምናሰፈው? ለማን ነው የማናሰፈው? ለማን ነው የምንርበተበተው? ለማን ነው ዞር ብሎም አልታየው። ከፈለገ ቦታም ካላገኘም ይመለስ እንጂ ምንም ምን እናደርግ ይባላል። የሆነ ሌላ ሰው ደግሞ ሲመጣ በዛ ቦታ ላይ ግን መጅሊሱን ማስፋት

ሰይዳችን ማያናግሩትም በሰራው ሁኔታ ታዘው፣ ከዛ በኋላ ግን ተውበቱ አላህ መቀበሉን ከታወጀ በኋላ ያህን ተውበቱ እንደተቀበሉት ሰይዳችንን ሊዘይር ሲመጣ በዛ ሰዓት ላይ ማንም አልቆመም ከጀማው ይሄ ሰሃቢ ብቻ ቆመን። ምን ይላሉ ከዓቢ ብን ማሊክ፣ ዋናው ጉዳይ ምንድን ነው? ህይወቴን በሙሉ ያቺን መቆመን አረሳትም ነበራሉ። ልብ ስብራት ላይ ነበሩ። አሁን ገና መታረቃቸው ከአላህ ጋር ታውጆላቸው ነው የመጡት በዛ ሰዓት ላይ ብቻ ከጀማው ሁሉ ቆሞ እሱ ስለተቀበለው ህይወትን በሙሉ አረሳትም ነበራል። ምን ያህል ልብ ላይ ደስታን እንደምትፈጥር ምን ያህል ልብ ላይ የሆነ ስሜትን እንደምትፈጥር የማይረሳ ስሜት። ወለሀዛ መጅሊስ ላይ በመጣ ሰዓት ደግሞ ቦታ እንድትከፍትለት ቦታ ብታሰፋለት፣ የተቻለውን አቅም እንዲቀመጥ፣ ይሄ ስራዎች የወንድምህን የጓደኛህን ፍቅርና ውዴታን ያጠራልሃል ይሉ ነበራ። ከዛ በኋላ ምን ይላሉ ሰውየው ላይ ከነውሮቹ ሁሉ ይብቃው